የሀገራችን ሰው ሲተረት ወይ ከደና ተጋቡ ወይ ከደና ተወለዱ ይላል። ለጽጌ አዲሱ ባሏ መኪና ገዛለት። እኔ ምለው ቤተሰብ ይሄ ሰውዬ ዶክተር አብይ የሚመስለኝ ለእኔ ብቻ ነው ወይስ እናንተም እንደዛ ነው? እውነት ለመናገር ቁጭ ሰውዬ ዶክተር አብይ የሚመስለው እናንዴት ነው ይሄ የዶክተር አብይ ወንድሙ መሆን አለበት ማለት ነው፣ ጋርዱ ምናምን ምናምኑ ሲታይ በቃ ቁጭ ዶክተር አብይ እኮ ነው የሚመስለው እኔማ ከሩቁ የሆነ ሰዓት ላይ ፖስቱን አይቼ ማለት ነው ዶክተር አብይ እኮ ነበር አይመስለኝ ዶክተር አብይ የምነሱ ጋር መጣ እንዴ ሊጃጃል እያልኩ እውነቴን ነው ነው የምላችሁና ለካ አይደለም እሱ ግን ወንድሙ ነው ቁጭ እኮ ራሱን የሚመስለው ዶክተር አብይን ማለት ነው ለማንኛውም እንግዲህ ጽጌ ጽገዋ መኪና ተገዝቶ ሰርፕራይዝ ተደርጋለች ማለት ነው። ደስታዋን መቋቋም አቅቷት ነበር። አንቺማ በእግርሽ መሄድ የለብሽም፣ በመኪና ነው መሄድ ያለብሽ ብሎ እንግዲህ። እሷ ከዚህ በፊት ስቀጥርሽ ታክሲ በታክሲ መጣሁ ብለሽኛል፣ አንቺ በታክሲ እንዴት ትሄጃለሽ እኔ እያለሁ ብሎ እንግዲህ መኪና ገዝቶ ሰርፕራይዝ አድርጓታል ማለት ነው። እንግዲህ አቶ ዳኒ ታንቆ መሞቱ ነው ይመስለኛል። በነገራችን ላይ ሰሞኑን ዳኒን አላየሁትም ማለት ነው፣ አለ ግን ደህና ነው፣ በህይወት አለ። ለማንኛውም ጽጌ ያው ደስ ብሏታል ማለት ነው። እኔ ሴቶች ደስ ሲላቸው ደስ ይለኛል፣ ሴት ስለሆንኩኝ ማለት ነው። ሴት ስለሆንኩኝ ሴቶች ደስ ሲላቸው ደስ ይለኛል። በጣም ደስ ብሎኛል ማለት ነው። ይሄንን ሞክሪው ለወደፊት ደግሞ ትልቁ ይገዛል ብሏል። ወደፊት ያው እንግዲህ አውሮፕላን እንዲሁም ደግሞ ያኔ በቃ እንደዛ ነገር እንደሚገዛላት ቃል ገብቶላታል ማለት ነው። ያው እንግዲህ ወደፊት ትልቁ ይገዛል ማለት እንግዲህ ከመኪና የበለጠ ትልቁ አውሮፕላን ነው አይደል? እንደ ሀገር ውስጥ የምትሽከረከርበት ማለት ነው። የተለያየ ቦታ የተለያዩ ክፍለ ሀገር ስትሄድ በመኪና እንዳታቆራርጥ፣ መሀል መሀል እንዳትቆም፣ እንዳይደክማት አንዴ ችር ብላ እንድደርስ ማለት ነው። ቀጣይ አውሮፕላን ላይ ይገዛላታል። ለማንኛውም ዛሬ ደስ ይላል ማለት ነው። መኪና ገዝቶ ሰርፕራይዝ አድርጓታል። በጣም ደስ ይላል እላችኋለሁኝ። በቃ እውነቴ ነው የምላችሁ የሀገራችን ወይ ከደና ተወለድ ወይ ከደህና ተጋባ የሚለው አባባል አሁን ነው እውነት ነው ወይ ያልኩት ማለት እውነት ጥሩ አባባል ነበረ፣ ሰው አልተጠቀመበትም እንጂ ማለት። ምክንያቱም ከደሃ ተወልዳችሁ ደሃ ማግብታችሁ አስባችሁታል። በቃ እከክ በእከክ እኮ ነው፣ በቃ እከክ በእከክ እና አውሬ አውሬ ብሎኛል። ለማንኛውም እንዳልኳችሁ ነው፣ ጽጌ ሰርፕራይዝ ተደርጋለች ማለት ነው። ለናንተም እንደዚህ መኪና ገዝቶ ሰርፕራይዝ ያደረግ የሚያደርግ ጀግና የብረት መዝጊያ ይስጣችሁ ላጤ ለሆናችሁት ማለት ነው። ላጤ ያልሆናችሁም ደግሞ ያልሆናችሁት ደግሞ ባሎቻችሁ ሰርፕራይዝ እንዲያደርጓችሁ ምኞቴ ነው ላችኋለሁ። ለማንኛውም ጽግዋ እንኳን ደስ አለሽ እንላለን። እንግዲህ አቶ ዳኒ እሱ መኪና ሲገዛላት እኔ መርከብ ገዛላታለው፣ ማለቱ የማይቀር ነው ማለት ነው። እሱን ትተሽ ወደ እኔ ከመጣሽ እኔ መርከብ ገዛልሻለው፣ በባህር እንድንሸራሸር፣ ቤታችን ባህር ውስጥ እንድንሰራ፣ ማለቱ የማይቀር ነው ማለት ነው። ለማንኛውም ሴቶችዬ፣ እንደዚህ ያው እንግዲህ መኪና ገዝቶ ሰርፕራይዝ የሚያደርግ ባል ስጣችሁ ብዬ መርቅያችኋለሁ። አሜን በሉ። ሰላማችሁ ይብዛ።